በማለዳ መያዝ ገጽ 125 ጀምሮ አስማት፣ ሌላውን አንዱ የሰይጣን የመውጊያ መሳሪያ ሲሆን በዚህም ከአይን ስር ቃን በመሰወር እና አይን ስር የሌለን ነገር አምጥቶ በማሳየት እንዲሁም ገንዘብን በመስለብ ወዘተ የሰዎችን ሙሉ ስሜት መሳብ የሚችልና አድናቆት እንዲፈጠርባቸው የሚያደርግ ምትሃታዊ የሆነ የመናፍስት ድርጊት ነው። ድግምት፣ ጠንቋዮች፣ ሟርተኞች መተተኞች፣ አስማተኞች መናፍስቶቻቸውን የሚጠሩበት፣ የሚጎትቱበት እና የሚገናኙበት የአሰራር መንገድ ነው። ይህ ተግባር በእግዚአብሔር ዘንድ እጅግ የተጠላና የተረገመ ነው። በአጠቃላይ እንዲህ አይነት የክፉ መንፈስ ጉዞ የሚወድ ህብረተሰብን እግዚአብሔር በጽኑ ቃል ያስጠነቅቀዋል። ሄዶ የእነዚህ አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኖርባችሁ ሀሞትእና ሬትም የሚያበቅል ስር አይሆንባችሁ። ዘዳግም 2918 ሰዎች በመናፍስታዊ ድርጊት የሚመሰጡበትና የሚሳቡበት ዋና ዋና ምክንያቶች፣ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው። ትንቢተ ኤርምያስ 175 በርካታ ሰዎች ከእግዚአብሔር መንፈስ ይልቅ የሰይጣን መንፈስና ድርጊቶች ስሜታቸውን ይስቧቸዋል። ለምሳሌ በሀገራችን ላይ በ2002 ዓመተ ምህረት ስሙ የገነነ አንድ ጠንቋይ በወንጀል ተከሶ ፍርድ ቤት በቀረበበት ወቅት ትልልቅ ትንሹ፣ አሮጊትና ሽማግሌ፣ ወጣቱና ህፃናት፣ ለሴቶችና ወንዶች፣ ተማሪዎችና አስተማሪዎች፣ ምሁራኖችና ባለስልጣኖች የሃይማኖት ሰዎች ሳይቀሩ የንግግራቸው መጀመሪያ እና የወሬያቸው መክፈቻ የዚህ የጠንቋይ ሰው ጉዳይ ነበር። የሬዲዮና የቴሌቪዥን ጣቢያዎች መጽሔትና ጋዜጠኛው ሁሉ ለዚህ ጉዳይ ሰፊያ አምድና ሽፋን ሰጥተውት ነበር። ይህ መደረጉ ክፉ መናፍስትን ለመዋጋት ለመከላከል ከሚደረገው ጥረት አንጻር ትምህርት ሰጭነቱ የማይጠይቅ ባይሆንም፣ ዋናው ነገር ግን ሰዎች ለምን በእነሱ እርኩሰት ነገሮች ስሜታቸው ይሳባል? ለምንስ ይመሰጣሉ ለምንስ ወደ እነርሱ ዘንድ ይሄዳሉ ነው ጥያቄው። ለዚህ ደግሞ ከብዙ በጥቂቱ ምክንያቶች የሚከተሉት ናቸው። ሀ. በመጨነቅ በኑሯቸው በትምህርታቸው፣ በመኖር ተስፋቸው፣ በአጠቃላይ የወደፊቱና የመጪው ዘመን እድላቸውና ህይወታቸው ውስጥ ሲያሳስባቸውና ሲያስጨንቃቸው። ለ. በህመም በክፉ መንፈስ ሲያዙ ከህመማቸው ለመፈወስ አማራጭ ስለሚመስላቸው ሀመርሃ ከለላ፣ ጥበቃና ሞገስ ለማግኘት ራሳቸውን፣ ቤተሰቦቻቸውንና ዘመዶቻቸውን በሌሎች ሰዎች በመንፈሱ እንዳይጎዱ፣ እንዳይመተትባቸው፣ እንዳይሰለቡ፣ እንዳይታመሙ፣ ጥይት እንዳይመታቸው፣ አደጋ እንዳያጋጥማቸው፣ ወዘተ ለመጠበቅና የመናፍስቱን ከለላ ለማግኘት እንዲሁም ለመፈራትና ግርማ ሞገስን ለመላበስ መፍትሄ ነው ብለው የሚያስቡ በአጠቃላይ አጋንንትን የሚጎቱትና የሚያጎለብቱ ጥቂቶች አይደሉም። የሚረብሹ የሙት መንፈሶችን ለመከላከል ብዙ ሰዎች በጣም የሚወዷቸውን ወላጆቻቸውን ወይም ዘመዶቻቸውን በሞት ሲለዩ አንዳንድ ጊዜ በውናቸው ሆነ በህልማቸው እነዚህን ሰዎች ያያሉ። ከመንፈሱ ጋር ይነጋገራሉ። ዲያብሎስ የሟቾቹን ድምፅ አስመስሎ ያነጋግራቸዋል። ይህ የጻረ ሞት መንፈስ በእንደዚህ አይነት ሀዘን ውስጥ ያለውን ሰው ህሌና ይረብሸዋል። ቀጥሎም የሙታን መንፈስንና ሞትን እንዲፈሩ ያደርጋቸዋል። ይህ መንፈስ ካመጣባቸው ጭንቀት ለመገላገል ወደ እግዚአብሔር ቤት ከመሄድ ይልቅ ወደ ጠንቋይ ቤት መሄድ ይመርጣሉ።